እሺ ተመልካቾች እንዴት ናችሁ? ከዓለም አቀፍ ተቋማቶች ስለ ኢትዮጵያ ኢኮኖሚ የሚመጡ መረጃዎች የተለያየ አይነት ባህርይ አላቸው። ጥሩም የሚመስሉ አሉ፣ ደግሞ ጥሩም የማይመስሉ አሉ። ለምሳሌ የእዳ ሁኔታ ሲመጣ ጥሩ ባለሆነ ሁኔታ ይመጣል። የኢትዮጵያ ኢኮኖሚ ያደገ ነው የሚል መረጃ ደግሞ ሲመጣ የጥሩ መንፈስ ያለው መረጃ ይመጣል። ዛሬ ደግሞ ፊች ሬቲንግ የሚባለው ዓለም አቀፍ የእዳ መጠንን የሚያወጣው ድርጅት ኢትዮጵያ ያለችበትን ደግሞ ለኢትዮጵያ ሰጥቻት የነበረውን ይሄ እዳ መክፈል ያለመቻል ደረጃ አላሻሽልም የሚል ሪፖርት አውጥቷል። ሪፖርቱ አላሻሽልም ከሚለው በተጨማሪ ደግሞ ኢትዮጵያ አሁን ያለችበትን የኢኮኖሚ ሁኔታና ምን እንደሚጠብቅ አቅርቧል። ደግሞ ደረጃዋን ሊያሻሽል የሚችልበትንም ምክንያት ጠቅሷል። እነዚህ ድርጅቶች ፊች ሬቲንግም፣ ሞዲስም፣ ስታንዳርድ ፑር የሚባሉትም የእዳ ተመን የሚያወጡ ድርጅቶች ከአበዳሪዎች በላይ አደገኛ የሚሆኑበት ሁኔታ አለ። እሱ ምን ማለት እንደሆነ በተወሰነ መልኩ ሀሳብ ልሰጣችሁ እፈልጋለሁ። የፕሮግራማችን አጋር የብሔራዊ ባንክ ፈቃድ የሰጠው ኢትዮጵያ ውስጥ የግል የምንዛሬ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። ማንኛውም ሀገር የውጭ ምንዛሬ የምትፈልጉ ከሆነ ወደ ውጭ ጉዞ ካለባችሁ በተሻለ ዋጋ የውጭ ምንዛሬ ማግኘት ትችላላችሁ። እንዲሁም እጃችሁ ላይ በተሻለ ዋጋ የውጭ ምንዛሬ መመንዘር የምትፈልጉም ከሆነ ካሳንቼስ አርቤትና ቤትና ድሬዳዋ ባሉ ቢሮዎቹ መገልገል ትችላላችሁ። የተሻለ ምንዛሬ ኢንቨስትመንት መሆኑን አውቃችሁ በ099133200 እንዲሁም በ096444333 ደውላችሁ ወይም በቢሮ ሄዳችሁ አገልግሎት ማግኘት ትችላላችሁ። በአለም ላይ ፊችሬቲንግንም ጨምሮ የብድር ዕዳ ሁኔታን የሚተነትኑ ድርጅቶች አሉ። ፊችሬቲንግ በአለም በዓለም ላይ ሶስተኛ ከሚባሉት ሶስት ትልልቅ ከሚባሉት የአንድ ሀገር ዕዳ ያለችበትን ሁኔታ የሚያጠና ተቋም ነው። እንግዲህ ከ120 ምናምን ዓመት በላይ የቆየ ነው። በ1914 በጆን ዳውንስ ፊች አሜሪካ ውስጥ የተቋቋመ ድርጅት ነው ይሄ። ፊችሬቲንግ የሚባለው አሜሪካ ውስጥና እንግሊዝ ውስጥ ኒውዮርክና ለንደን ውስጥ ቢሮ ከፍቶ የሚሰራ ትልቅ ድርጅት ነው። ከ5000 በላይ ሰራተኞችና ከ1600 በላይ አናሊሲስ የሚሰሩ ሰራተኞች ያሉት ተቋም ነው። ትንንሽ ተቋማቶች አሉ። እነዚህ ተቋም ሞዲ የሚባለውን ተቋም ብትመለከቱት በ40 ሀገራቶች ላይ ይሰራል። 16000 ሰራተኛ ነው ያለው። ስታንዳርድ ኤንድ ፑር የሚባለው ድርጅት ኦልሞስት ከ42000 በላይ ሰራተኛ ነው ያላቸው። ትልልቅ ድርጅቶች ናቸው። እነዚህ የዳ ድርጅቶች ለምንድን ነው የሚፈሩት የሚለውን በተወሰነ መልኩ ላቅርብላቸው። እነዚህ ተቋማቶች እየተነተኑ ሀገራቶችና የፋይናንስ ተቋማቶች ያለባቸውን የዳ ሁኔታ ይለካሉ። ደካማ ነች ወይ ጥሩ ነች ወይ እዳ የመክፈል አቅሟ ምን ይመስላል የሚለውን ደረጃ ያውጣሉ። ለምሳሌ አንዳንዶቹ የተወሰነ ልዩነት አለው፣ ግን ፊች ሬቲንግ የሚባለው ደረጃዎቹ ወደ ስድስት ደረጃ ናቸው። ለምሳሌ ኤኤኤ ሶስት ኤ የሚሰጠው ከሆነ በጣም ኤክስትሪምሊ ጠንካራ ዕዳ የመክፈል አቅም ያላት ሀገር ስትሆን፣ ኤኤ ይሰጣል። ደብል ኤ ደግሞ ሁለት ኤኤ ደግሞ የሚሰጠው በጣም ጠንካራ ቬሪ ስትሮንግ የሆነ ዕዳ የመክፈል አቅም ያላት ሀገር፣ ኤ የሚሰጠው ጠንካራ ዕዳ የመክፈል አቅም ያላት። ከዛ ደግሞ ቢቢቢ ሶስት ጊዜ ቢ፣ ሁለት ጊዜ ቢ፣ አንድ ቢ እንደዚህ ደረጃ ይሰጣል። የመጨረሻዎቹ ደረጃ ሶስት ጊዜ ሲሲ፣ ሲሲ፣ ሲ ዲ እነዚህ ማለት ሀይ ሪስክ ያለባቸው ማለት ዲፎልት። ይሄ ፊችሬቲንግ የሚባለው ለኢትዮጵያ የሰጣት ደረጃ አርዲ የሚባለው ነው፣ ሪስትሪክትድ ዲፎልት ምን ማለት ነው? ዲፎልት ለመሆን ትንሽ የተቃረበ ማለት ነው። ትንሽ የቀረው በቃ ዲፎልት እዳ መክፈል አይችልም ተብሎ የተቃረበ ማለት ነው። አሁን ይሄን ያስተካክላል ተብሎ ይጠበቃል። የሚያስተካክለው በሁለት መንገድ ነው። አንደኛው እዳው ከተከፈለ ነው። እዳዋን ከከፈለች ና ካቃለለች እዳዋን የከፈለች ብሎ ይይዛል። ሁለተኛ ግን የነበረባትን እዳ ደግሞ ሪስትራክቸር ያስደረገችም ከሆነ ደግሞ ሪቫይዝ ያደርጋል። አሁን ሪቫይዝ ያደርጋል ተብሎ ሲጠበቅ ነው አይ ሪቫይዝ አላረግም የኢትዮጵያን እያለ ነው። ለሱ ያስቀመጠው ምክንያት ምንድን ነው? ከሀገራቶች ጋር ከመንግስት ጋር የተስማማችኋል ሪስትራክቸር ለማድረግ የተስማማችበት እንዳለ አቅርቧል። ነገር ግን በዋናነት ከቦንድ አበዳሪዎች ጋር የነበረው ድርድር ኤክስፔክት አድርጌ የነበር ይስተካከላል ብዬ እሱ ስላልተስተካከለ የሚል ምክንያት ነው ያቀረበው። አሁን እነዚህ ድርጅቶች ሪፖርት እነማን ይፈልጉታል? በጣም ብዙ ባለሀብቶች የሚፈልጉት ነው። ባንኮች ይፈልጉታል፣ መንግስታት ይፈልጉታል፣ ብሔራዊ ባንኮች ይፈልጉታል፣ ዓለም አቀፍ ተቋማቶች ይፈልጉታል፣ አጥኚዎች፣ ጋዜጠኞች በጣም በጣም የሚፈልጉት ሪፖርት ነው። ለምን አንድ ሀገር ያለችበት ሬት ማወቅ ይፈልጋሉ? ለማበደርም ለመበደርም ለምሳሌ ኢትዮጵያ መበደር የምትፈልግ ከሆነ መጀመሪያ የዕዳ ደረጃዋ ተጠንቶ ነው። ስለዚህ ኢትዮጵያ ነች የምትከፍለው። ለምሳሌ ለፊች ከሆነ እንዲያጠና የምትፈልገው ኢሹዌር ፔስ ሞዴል የሚባል ነገር አለ እንዲያጠናላቸው የሚፈልጉት ሀገራቶች የሚከፍሉት ይሄ ከ10 ሺህ እስከ መቶ ሺህ ዶላር ነው የሚከፈለው። የዳስታ ተሴን አጥናልኝ ብሎ አጥንቶ ነው ሪፖርቱን ተመልክተው ሌሎቹ ብድር የሚሰጡት የቦንድ ባለቤቶችም ለመፍቀድም ለማበደርም ሲፈልጉ መጀመሪያ የኛው ሪፖርት እንዲጠና ያስደርጋሉ። እነዚህ ተቋማቶች ገበያቸው የሚያገኙት በዚህ ነው። ደግሞ ብዙ ተቋማቶች ሰብስክሪፕሽን አላቸው ይገዛሉ። ይህን የነ ፊችን የነ ሞዲን ስታንዳርድ ፑር የሚባለው ሪፖርት ይገዛሉ። ለምን ይጠቀሙበታል? በኋላ ለማበደር ያሉበትንም ስታትስ ለማወቅ ከዛች ሀገር ጋር የኢንቨስትመንት ሁኔታዎችን ለማድረግ በጣም ይፈልጉታል። ስለዚህ ሪስትሪክትድ ዲፎልት ውስጥ ፊች ፊች እንዳወጣልን ኢትዮጵያ ሬስትሪክትድ ዲፎልት ውስጥ ትቆያለች የሚል አቅርቧል። ለዚህ አንዱ ምክንያት ምንድን ነው? የዩሮ ቦንዱ 33 ሚሊዮን ዶላሩን ካለመክፈሏ ጋር ከዛም ይጀምር ነው። ሲደመር ደግሞ ድርድሩ አለመሳካቱንም እንደ ምክንያት እያቀረበ መጥቷል። ለምሳሌ ኢትዮጵያ 25 ቢሊየን የዳሽግሽግ እስከ 2028 የሚራዘም የዳ ሽግሽግ ማግኘቷን ጠቅሷል። ፊች ሬቲንግ ድርድሩን ግን የዩሮ ቦንዱን ድርድር ኤክስፔክት አድርጌ ነበር። ለምሳሌ 15 ከመቶ ሄርከቱ ላይ መስማማታቸው አንድ ቢሊዮን ተበድራ ግን 850 ሚሊዮን ብቻ እንድትከፍል እሱ ስምምነቱን መደረሱን ደግሞ የሚዘገይበት ደግሞ ከኤክስፖርቷ መክፈል አለባት የሚሉ ላይ ስምምነት አለመድረሱን ለምሳሌ ኤክስፖርት ከምታደርጉት አይምኤፍ ካስቀመጠላችሁ የማክሲመም ኤክስፖርት መጠናችሁ በላይ ኤክስፖርት ካደረጋችሁ 4.7 ከመቶ ለኔ ክፈሉኝ ይላል። ይላሉ የቦንድ አበዳሪዎቹ። ኢትዮጵያ ደግሞ አንድ ነጥብ አምስት ብቻ ነው መከፍላችሁ ፐርሰንት ብቻ ነው መከፍላችሁ የሚለው ክርክር ነው። እዛ ጋ ነው የቆመው። እሱም በሙሉ እንደሚረዳ አቅርቧል። ግን ኢትዮጵያ የተሻለ ፕሮግረስ እያሳየች መሆኗንም ደግሞ ጠቅሷል። እኔ ብዙ ጊዜ የአበዳሪ ተቋማቶችን የኢኮኖሚ አናሊሲስ አይቻል አቅም ግን አሁን ፊች ያቀረበው ኢትዮጵያ ውስጥ ከሪፎርም በኋላ በመደበኛውና በጥቁር የምንዛሬ መካከል ያለው ልዩነት ከነበረበት 60 ከመቶ ወደ 10 ከመቶ ዝቅ ማለቱም ፖዘቲቭሊ እንደሚመለከት አቅርቧል። ራሱ አናሊስቶችም አሉት ዋጋ ንረት 2024 ከነበረበት 26 ከመቶ 2025 ላይ ወደ 15 ከመቶ 2026 ደግሞ ላይ 12 ከመቶና ከዛ በታች እንደሚሆን እንደሚጠብቅ እሱም የተሻለ ፕሮግረስ እንዳለ በሪፖርቱ ጠቅሷል። ደግሞ ኢትዮጵያ እየተከተለች ያለው ይሄ የፖሊሲ ወለድ ምጣኔ ይሄ 15 ከመቶ ብሔራዊ ባንክ ያስቀመጠው 15 ከመቶ ከዋጋ ንረትን በታች መሆኑ ደግሞ ከሌሎችም ወለዶች ጋር የተጣጣመ መሆኑን ስም ፖዘቲቭሊ እንደሚመለከት ሬሚታንስ እያደገ መሆኑን፣ በጤነኛው መንኩ የሚመጣው ሬሚታንስ እያደገ መሆኑን፣ ኤክስፖርት መጠን እያደገ መሆኑን፣ የወርቅ ኤክስፖርት መጠን እያደገ መሆኑን ይህም በሙሉ አቅርቦ እሱ ብቻ ሳይሆን ብሔራዊ ባንክ በ2025 ብቻ 420 ሚሊዮን ዶላር በጨረታ ለገበያው መሸጡንም ይህም ፖዘቲቭሊም እንደሚመለከት ጠቅሷል። እዚህ ሪፖርቱ ላይ አንድ ዜናም አወጥቷል፣ አብሮ ምንድነው የኢትዮጵያ ግሮስ ሪዘርቭ የሚባለው የውጭ ምንዛሬ ክምችቷ ለሁለት ወር የሚቆይ ነው፣ በወራት ነበር ሲገለጽ የነበረው። ግን 4.6 ቢሊዮን ዶላር የሚደርስ የውጭ ምንዛሬ ክምችት ማድረሷን ይጠቅሳል። በፊት ከነበረበት አምና ከነበረበት 1.4 ቢሊዮን ዶላር ወደ 4.6 ቢሊዮን ዶላር አደርሳለች ይህም ፖዘቲቭ ነው የሚታየው የሚል አቅርቧል። ብሔራዊ ባንክ ብዙ ጊዜ ለሁለት ወር የሚያቆይ ለሶስት ወር የሚያቆይ ያለ ግን መጠኑ አይጠቀስም። እኛ ራፍሊ ነበር ስናስቀምጥ የነበረው አሁን አራት ነጥብ ስድስት ቢሊዮን ዶላር የሚሆን ግሮስ ሪዘርቭ አላት ብሎ አቅርቧል። ደግሞ ትልቅም የኢኮኖሚ እድገትም እንደሚጠብቅ ከኢትዮጵያ ኢኮኖሚ ላይ አቅርቧል። ለምሳሌ ሁለት ሺ አምስት ሲጠናቀቅ ሰባት ከመቶ ኤክስፔክት እንደሚያደርግ አቅርቧል። ደግሞ ሁለት ሺ ሀያ ስድስት ላይ የተሻለ ኢኮኖሚ በተለይ የኤሌክትሪክ ሰፕላይዋ እንደሚያድግ አዲስ ከሚመረቀው ህዳሴ ግድብ አንጻር የኤሌክትሪክ ሰፕላይዋ እንደሚያድግ እና ኢኮኖሚዋ እንደሚነቃቃ ይህንም አናሊሲስ አቅርቧል። ደግሞ በጀት ዴፊሲቷም ጤነኛ እንደሆነ አቅርቧል። 2005 ላይ ከ1.3 ከመቶ ያልበለጠ የበጀት ጉድለት እንዳለባትና ኢትዮጵያ ኢኮኖሚ ሊነቃቃ እንደሚችል የሚያሳይ ነገር አቅርቧል። ነገር ግን እስቲል እዳ የመክፈል ሁኔታዋ ሲታይ ግን ሪስትሪክት ዲፎልት በቃ እዳ መክፈል የማትችልበት ደረጃ ላይ የሚለውን ደረጃዋን አላሻሽልም ምክንያቱም ከዩሮ ቦንድ ተበዳሪዎች ጋር ያለውን ሁኔታ አላስተካከለችም ስትራክቸርም እንኳ ቢሳካ ሌሎች እንኳ ቢሳኩ የዩሮቦንድ ጉዳይ ካላለቀ ግን ደረጃውን አላሻሽልም የሚል ሀሳብ አቅርቧል የእነዚህ ተቋማት ደረጃ አለማሻሻል ራሱ የሚያመጣው ተጽዕኗል ምክንያቱም ተጨማሪ ብድር ማግኘት ላይ ተጽዕኖ ይፈጥራል ሌሎች በዝቅተኛ ወለድ ያላቸው ብድሮችም ሌሎች ብድሮችም ለማግኘት በጣም ተጽኖ ነው ይፈጥረው ስለዚህ የኢትዮጵያ መንግስት ይህ ሁኔታ እንዲሻሻል በርካታ ስራዎች እንደሚሰራ እናስባለን። ይሄ መረጃ ምናልባት የምትፈልጉት ከሆነ ብዬን ያቀረብኩላችሁ። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።